የሚባለው ነገር አይቻልም በሸሪያ እኛ መንግስት ሲከለከለ ነው የሚገባ ገበያ ማናር አይቻልም። በሸሪያ ሰዎች አስር ብር ሲጠቀሙት የነበረው መጋዘን ላይ እየደረደሩ ማናር አይቻልም፣ የተከለከለ ነው። ግን ፍሪ ገበያ ላይ አንድ ሰው በ1 ሚሊዮን ብር ገዝቶ 2 ሚሊዮን ብር ቢሸጥ ሐራም ሰራ እንለው? አታ ነብዩ ለይ ሰላቱ ሰላም ፈረስ ላይ ከገጠር ጽዶ የሚመጡ ሰዎችን መንገድ ላይ አስቆማቸው እንዳትገዟቸው አለ ነብዩ ለይ ሰላቱ ሰላም። ለምን ገበያ ላይ ገብቶ መሀል ላይ ያለውን ይዩ አሉ ነብዩ ለይ ሰላቱ ሰላም። እሺ አንድ ሱቅ ላይ ደግሞ አንድ ኪሎ ሱካር አላረ ሀያ ኪሎ ፈልጌያለሁ ስልህ አለኝ መጋዘን ከፈትኩ ብለህ ሌላ ቦታ ይደገስ እንደዛመት የተከለከለ ያለህን ትናገራለህ። ካልሆነ ሌላ ቦታ ይደገስ ሌላም ታለ እንዲህ አይነት ታተርፋለህ ብለህ ነው መደራደር አለም ኺያና መንግስት ብቻ ሳይሆን እስልምናፍ በቁርጥ ነው የሚከለክለው። በል ቀድሞ ያስጠነቅቃል። እንደዚህ አይነት ኺያናዎች ምግብ እንዲነር ማድረግ፣ መድኃኒት ላይ ገሽ ማድረግ በል እስላም ሀገር ሰዎች ተጠቅሞት ወደ ህይወት መጥፋት ደረጃ የሚያደርስን ነገር ባንተ ምክንያት አምጥተህ ሰታቸው ቢሞቱ አልቲ መወርወር እዚህ እስር ቤት መታሰር አይደለም። ሸሪያ ባለበት ሀገር እንዲህ አይነት ሰው ይገደላል። ተመልከቱ፣ ይሄ ኒዶ የህፃናቶች ቤቢ ላክም በለው በቃ፣ ሌሎችም በለው ዴት አላቸው። ፋብሪካው ሲያመርት ዴት ከ2021 እስከ 2022 የሚለውን ከ2021 እስከ 2022 ሲሆን ፋብሪካው ዲስካውንት ያወጣል። በዚህ ቀን ማለቅ ስላለበት 200 የነበረው በ100 ብር ይሸቷል። ነጋዴዎች መርካቶ፣ የሚሆን ሌላ ቦታ ያሉትም ያመጡትና ያቺን ዴት ያነሱሉትን ከ2022 እስከ 2024 ብሎ ይለጥፉባታል። በዚህ የተነሳ ህፃናቶች ቢሞቱ በነፍስ ግድ ያይቀ ያመቀን ትጠይቃታለህ። ቴምር ቴምር፣ ሀታ ቴምር እኮ ነው። ቴምር ቴምር፣ በብዛት በብዛት ከውጭ ሀገር ከሳውዲም ከዱባይም የሚመረተው ለሁለት ዓመት ነው። ዴቱ 2022 ከሆነ እስከ 2024 ያበቃል። የመጨረሻ ቀኑ ሳይሸጡት ወይም ደግሞ ዋጋ ቀንሶ መጋዜን አለቸው ላይ ቀን ካለፈው ከ2024

ሁለት ጀርካን ሲጨመርበት 60 የነበረው 150 ኪሎ ይሆናል። አዲስ አበባ እየወሰዱና በ160 ኪሎ ያስመዝናል። ውሃው እየተንጠባጠመ ማለት ነው፣ ውሃው እየተንጠባጠበ ገዢውም ሻጩም ተስማምቶ ያደርጉታል። ከዛ የሚሸወደው ማነው? ሶስተኛ ወገን ነው የሚሸወደው። ሶስተኛ ወገን ቤት ወስዶ ግቢ ላይ አድርቆ ጨው ጨምሮበት ወፍጮ ቤት ሲወዘው ሲመዝነው 150 ነው። ከዛ 75 ሆነ። አውዝ ቢላ ልጆች ነው እስኪ እሺ ብሎ ሲመጡ ግቢ ክፍት ነበር እንዴ ይላሉ። ለምን ሲባል ወላሂ 150 ገልጽቼ መጥቼ ወሶ ቤት ሲወዝደኩ 75 ሆነብኝ ይላል። ማን ነው ነጋዴዎች። አታ ምን ያደርጋሉ? አንድ ኩምታን በርበሬ ይገዛሉ ነጋዴዎች። ከዛ በኋላ አንድ ኩምታን በርበሬ ወፍጮ ቤት ወዝደ ያስቀምጡታል። አምስት ኩምታ ጫው አመጣሉ። ስድስትና አንድ ስንት ሆነ? በጣም ፐርሰንቱ ትንሽ ስለሆነ ተበይዶ ሲወጣ ነጭ ነው የሚሆነው። ከዛ በኋላ ኬሚካል አለች፣ ትንሽ ኬሚካል አለች። እንደዚህ ትንሽ ይ ወፍጮ ቤቱ ላይ እንደዚህ ተደምሮ ይተውና ያቺን መርዝ እንደዚህ ያስገቡታት ይሄዳሉ። በማግስቱ ሲመጣ በርበሬው ቀይ ነው። ከማረቆ የመጣ ዛላ በርበሬ ነች። በውድ የገዛዋት ውሰድ ብሎ ይሸኘዋል። ከዛ ለቤቱ አንድ ቁምታን ይዞ ይገዛና ቤት ውስጥ ያስቀምጠዋል። ሲጠቀም ባልየው አፈርቢ ይላል። ለምን ስትል ወጥ በስራ ጠፋሽ? ጫው ብቻ እኮ ነው በጥበተሽ ያመጣሽው። ወላሂ አልጨመርኩበትም ትላለች። እዛ ግድ ጫው እኮ አልጨመርኩም ትላለች። ምናልባት በዚህም ሊፋቱ ይችላሉ። በኋላ አስራ አምስት ቀን አንድ ወር ሲቆይ ከስር ያለው በርበሬ ወደ ነጭ ይቀየራል እየተቀየረ ይሄዳል ከአስራ አምስት ቀን በኋላ ይቀይ ከዛ በኋላ እንደተሸወዱ ያቁታል ከዛ የፍአሉን እንደዚህ ነው የሚሰሩት ሀታ የሙስሊም ነጋዴዎች እንደዚህ ገሽ ያደርጋሉ ገሽ እኛ ካፍር ቢሆን መሸወድ ይቻላል እንዴ አይቻልም ነብዩ ገበያ ገብቶ ነው የእህል ገበያ ገቡና እጃቸውን ሲያ እጃቸውን እርጥበት ነካቸው። ምንድን ነው ብሎ ጠየቁት። ነብዩ አለይሂ ሰላተ ሰላም አሳበቱል ማአላቸው ውሃ አግኝቶት ነው ዘንቦበት ነው አላቸው። ማን ገሸና ፈለይተ ሚና አሉት። ነብዩ አለይሂ ሰላተ ሰላም ያታለለን ከእኛ ጋር አይደለም አሉት። ነብዩ አለይሂ ሰላተ ስለዚህ ገሽ አይቻልም። ምናልባት ቅበት ከተማ ላይ የሀገሩ መሪ ተስማምቶ ለህዝቡ በዚህ ዋጋ ይሸጥ ብሎ ለነሱ እዛ ዲስካውንት ተደርጎላቸው አምጥቶ ከሆነ ማናር አይችሉም። አማ ፍሪ ገበያ ከሆነ ጨምሮ መሸጥ ይችላሉ። ይሄ ነው።